ሰላም ጤና ስጥልኝ፣ ክብራትና ክብራን የዶክተር ዮሐንስ ቻናል ገስ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ድናነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በቀን አንድ አቮካዶን ብትመገቡ የምታገኙትን አስደናቂ የሆነ የጤና ጥቅሞቹን እነግራችኋለሁኝ እንዲሁም ደግሞ የአንድ አቮካዶ የንጥረ ነገር ይዘትን በዝርዝር እነግራችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁልኝ፣ እላለሁኝ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። አዲሱ ቻናሌ ነው ሰብስክራይብ ማድረጋችሁን አትዘንጉ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። አቮካዶ በምድር ላይ ካሉ ከፍተኛ በንጥረ ምግብ የበለጸጉ ፍራፍሬዎች ውስጥ አንዱ ነው። ልብን በሚከላከሉ ጤናማ ስቦች ምክንያት በቀን አንድ አቮካዶን መመገብ ለአጠቃላይ ጤናችሁ፣ ለቆዳችሁ፣ ለአእምሯችሁ እናም ለሜታቦሊዝም አስደናቂ የሆነ ድጋፍን ሊሰጠን ይችላል። በቀን አንድ አቮካዶን መመገብ ለአጠቃላይ ጤናችሁ፣ ለቆዳችሁ፣ ለአእምሯችሁ እናም ለሜታቦሊዝም አስደናቂ የሆነ ድጋፍን ሊሰጠን ይችላል። አንድ መካከለኛ አቮካዶ ወደ 150 ግራም አካባቢ የሚመዝን የሚይዘውን ንጥረ ነገር ልንቀራችሁ፣ ካሎሪ ወደ 240 ኪሎ ካሎሪ ይይዛል። ውሃ ወደ ከ70 እስከ 75 ፐርሰንቱን ይዛል። ፕሮቲን ወደ 3 ግራም፣ ጠቅላላ ስብ ወደ 22 ግራም፣ ሞኖ አንሳቹሬትድ ስብ ወይም ደግሞ ፋት 15 ግራም፣ ፖሊ አንሳቹሬትድ ስብ ወይም ደግሞ ፋት 2.5 ግራም ሳቹሬትድ ፋት 3 ግራምን ይይዛል። ካርቦሃይድሬትስ 12 ግራም ፋይበር 10 ግራም ስኳር ከ1 ግራም ያነሰ ቫይታሚን ኬ ከ30 እስከ 35 ማይክሮግራም በቀን የሚያስፈልጋችሁን 30 ፐርሰንቱን የሚሸፍን ይይዛል። ፎሌት ወይም ደግሞ ቫይታሚን ቢናይን 120 ማይክሮግራም ቫይታሚን ሲ 15 ሚሊ ግራም ቫይታሚን ኢ 3 ሚሊ ግራም ቫይታሚን ቢ 5 ወይም ደግሞ ፓንታቶኒክ አሲድ 2 ሚሊ ግራም ፖታሲየም 700 ሚሊ ግራም ማግኒዥየም 40 ሚሊ ግራም እና ብረት ወይም ደግሞ አይረን 0.8 ሚሊ ግራምን ይሰጠናል ስለዚህ አንድ አቮካዶን ብቻ ራሱ በአመጋገባችሁ ውስጥ ማካተት በርካታ ጥቅሞችን ይሰጠናል። በአጠቃላይ አቮካዶ በጤናማ ስቦች በተለይም ለልብ ተስማሚ በሆኑ ሞኖ አንሳቹሬትድ ስቦች፣ በፋይበር፣ በፖታሲየም እና በቫይታሚን ሲ፣ በቫይታሚን ኤ፣ በቫይታሚን ኬ እና በቫይታሚን ቢ ኮምፕሌክስ የበለጸገ ነው። ለልብ ጤና፣ ለምግብ መፈጨት፣ ለቆዳ ጤና እናም ጤናማ የኮሌስትሮል መጠንን ለመጠበቅ ይረዳናል ማለት ነው። ታዲያ በቀን አንድ አቮካዶን መመገብ የሚያስገኛቸውን ዝርዝር የጤና ጥቅሞችን ልንገራችሁ። አንደኛ ለልባችን ጤና ድጋፍን ይሰጣል። አቮካዶ በሞኖ አንሳቹሬተርስ በተለይም በኦይሌክ አሲድ የተሞላ ነው። ይህም መጥፎ ኮሌስትሮልን ኤልዲኤልን ለመቀነስና ጥሩ ኮሌስትሮልን ኤችዲኤልን ለመጨመር ይረዳል። በተጨማሪም የደም ግፊትን ለመቆጣጠር እናም ትክክለኛ የልብ ምት እንዲኖር የሚረዱ ፖታሲየም እናም ማግኒዥየምን ይዘዋል። አዘውትሮ መመገብ የልብ ድካም፣ ስትሮክ እና ከፍተኛ የደም ግፊት አደጋን ለመቀነስ ይረዳል። ሁለተኛ፣ መጥፎ የኮሌስትሮል መጠንን ይቀንሳል። በቀን አንድ አቮካዶን መመገብ በበርካታ ጥናቶች መሰረት የኤልዲኤል ኮሌስትሮል መጠንን እስከ ከ10 እስከ 15% ሊቀንስ ይችላል። በውስጡ ያሉት ጤናማ ስቦችና ፋይበር ኮሌስትሮል በአንጀት ውስጥ እንዳይዋጥ ይከላከላሉ። ንጹሕ፣ እናም የመለጠጥ ችሎታ ያላቸው የደሞሳች ቧንቧዎችን ያበረታታል እንዲሁም የፕላክ ክምችትንም ይከላከላል። ሶስተኛ ክብደትንም ለመቆጣጠር ይረዳል። አቮካዶ ከፍተኛ ካሎሪ ቢኖረውም በፋይበርና በጤናማ ስቦች የበለጸገ በመሆኑ ለረጅም ጊዜ የመጥገብ ስሜት እንዲሰማቸው ያደርጋል። እንዲሁም ጤናማ ያልሆነ ምግቦችን መመገብን ይቀንሳል። ይህ ፍሬ የረሃብ ስሜትን የሚፈጥሩ የስኳር መጠን መለዋወጥን በመከላከል የደም ስኳር መጠንን ለማረጋጋት ይረዳል። ጤናማ ክብደትን ለመቀነስና የምግብ ፍላጎትን ለመቆጣጠር ድጋፍን ይሰጣል። አራተኛ የምግብ መፈጨትን ያሻሽላል። አንድ አቮካዶ ወደ አስር ግራም የሚጠጋ ፋይበርን ይሰጣል። ይህም ለስላሳ የምግብ መፈጨትን ይደግፋል፣ የሆድ ድርቀትንም ይከላከላል፣ እናም የአንጀት ጤናንም ያበረታታል። ፋይበር ጠቃሚ የሆኑ የአንጀት ባክቴሪያዎችን በመመገብ ንጥረ ምግቦችን የመምጠጥ አቅምን ያሻሽላል። የምግብ መፈጨት ጤናን እናም መደበኛ የአንጀት እንቅስቃሴንም ያሻሽላል። አምስተኛ የአእምሮ ተግባርን ያጎለብታል። በአቮካዶ ውስጥ ያሉት ሞኖ አንሳቹሬትድ ስቦች፣ ቫይታሚን ኢ እናም ፎሌት የአንጎል ሴሎችን በመመገብ የማስታወስናም የማተኮር ችሎታን ያሻሽላሉ። እነዚህ ንጥረ ምግቦች ወደ አእምሮ የሚሄደውን የደም ፍሰትን ያጎለብታሉ እንዲሁም ከአንጎል ሴል ጉዳትም ይከላከላሉ። የአእምሮ ብቃት ማሽቆልቆልን፣ የአልዛይመር በሽታን ለመከላከልም ይረዳል። እንዲሁም የአእምሮ ትኩረትንም ያሻሽላል። ስድስተኛ ጤናማ ቆዳ እናም ጸጉርም እንዲኖር ያደርጋል። አቮካዶ በቫይታሚን ሲ እናም ኤ የበለጸገ ሲሆን እነዚህም ቆዳን ከአልትራቫዮሌት ጉዳት ይከላከላሉ እንዲሁም ኮላጅን እንዲመረትም ይረዳሉ። ጤናማ ስቦቹ ቆዳን እርጥበት እናም ልስላሴ እንዲኖረው ያደርጋሉ። አንቲኦክሲዳንቶቹ ደግሞ የእርጅና ምልክቶችን ይዋጋሉ። የሚያበራ ወጣት የሚመስል ቆዳ እናም ጠንካራ አንጸባራቂ ጸጉርም እንዲኖርም ያደርጋል። ሰባተኛ የደም ግፊትንም ይቆጣጠራል። አንድ አቮካዶ ከሙዝ የበለጠ ፖታሲየምን ይዟል። በአንድ ጊዜ ወይም ደግሞ በአንድ አገልግሎት ወደ 700 ሚሊግራም ገደማ ፖታሲየም የሶዲየም መጠንን ለማመጣጠንናም የደም ስር ግድግዳዎችን በማዝናናት የደም ግፊትን ይቀንሳል። የልብና የደም ዝውውር ስርዓት መረጋጋትን ይደግፋል፣ እንዲሁም የደም ግፊት አደጋንም ይቀንሳል። ስምንተኛ ንጥረ ምግቦችን የመምጠጥ አቅምንም ያሻሽላል። ቫይታሚኖችን ማለት ነው። ብዙ ቫይታሚኖች እንደ ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ኢ እናም ኬ በስብ ውስጥ የሚሟሙ ናቸው። ይህም ማለት ለመዋጥ ጤናማ ስብ ያስፈልጋቸዋል። በአቮካዶ ውስጥ ያሉት ጤናማ ስቦች ሰውነታችን ከሌሎች ምግቦች እንደ አትክልትና ፍራፍሬ ያሉ ንጥረ ምግቦችን በብቃት እንዲወስድ ይረዳሉ። ከምትመገቡት ምግብ የምታገኙትን የአመጋገብ ዋጋን ከፍ ያደርጓል። ዘጠነኛ የአይን ጤናንም ያጠናክራል። አቮካዶ ሉቲንና ዚያ ካንትን የተባሉ ሁለት ኃይለኛ ካሮቲኖይዶችን ይዟል። እነሱም አይንን ከጎጂ ብርሃን ወይም ደግሞ ከአልትራ ቫዮሌት እና ከሰማያዊ ብርሃን ይከላከላሉ። እነዚህ ውህዶች በእድሜ ከሚመጣ የአይን በሽታ እናም የአይን ሞራ ግርዶሽ አደጋን ይቀንሳሉ። የተሻለ እይታን እናም የረጅም ጊዜ የአይን ጥበቃንም ያበረታታል። አስረኛ ለጤናማ እርግዝና ድጋፍን ይሰጣል። አቮካዶ ለጽንስ አንጎል እናም የአከርካሪ አጥንት እድገት ወሳኝ የሆነውን የፎሌት ወይም ደግሞ የቫይታሚን ቢናይን ምርጥ ምንጭ ነው። ፎሌት የሙለድ ችግርን ስጋት ለመቀነስ እናም ጤናማ የህዋስ እድገትን ይደግፋል ጤናማ የጽንስ እድገትን ለማረጋገጥ ለነፍሰ ጡር ሴቶች ተስማሚ ነው። አስራ አንደኛ ኢንፍላሜሽንን ይቀንሳል። ብግነትን በአቮካዶ ውስጥ ያሉት ሞኖ አንሳቹሬትድ ስቦች በጸረ ንጥረ ምግቦች ወይም ደግሞ በአንቲ ኦክሲዳንቶች እና በቫይታሚን ኢ ውህደት በመላ ሰውነት ውስጥ ያለውን ኢንፍላሜሽን ለመቀነስ ይረዳል። ስር የሰደደ ብግነት ወይም ደግሞ ኢንፍላሜሽን ለአርትራይተስ፣ ለልብ ምምናም ለእርጅና አስተዋጽኦ ያደርጋል። የመገጣጠሚያዎች ጤናን ይደግፋል እንዲሁም ከኢንፍላሜሽን ጋር ከተያያዙ በሽታዎችም ይከላከላል። አስራ ሁለተኛ የደም ስኳር መጠንንም ያመዛዝናል። አቮካዶ ፍራፍሬ ቢሆንም በስኳር ዝቅተኛ እናም ዝቅተኛ ግላይሲሚክ ኢንዴክስም አለው። ጤናማ ስቦቹ እናም ፋይበሩ ግሉኮስ ወደ ደም ውስጥ የሚገባበትን ሂደትን ያዘገያሉ። የኃይል ደረጃዎችን ለማረጋጋትና የኢንሱሊን መለዋወጥን ለመከላከል ይረዳል። በተለይም ለስኳር ህመምተኞች በጣም ጠቃሚ ነው። አስራ ሶስተኛ የበሽታ መከላከል ስርዓትንም ያጎለብታል። አቮካዶ ቫይታሚን ሲ፣ ቫይታሚን ኢ፣ ዚንክና ግሉታቲንን ይዟል። እነዚህም የበሽታ መከላከልን በማጠናከር ከበሽታዎች ይከላከላሉ። አንቲ ኦክሲዳንቶችም ጎጂ የሆኑ ፍሪ ራዲካሎችን ለማስወገድ ይረዳሉ። ለበሽታ የመቋቋም አቅምን ያሻሽላል፣ እናም ፈጣን የሆነ ፈውስንም ያበረታታል። ዐሥራ አራተኛ የአጥንታችንን ጤናንም ይደግፋል። ይህ ፍሬ ወይም ደግሞ አቮካዶ ጠንካራ አጥንቶችን ለመጠበቅና የካልሲየም መምጠጥን ለማሻሻል አስፈላጊ የሆኑትን ቫይታሚን ኬ፣ ማግኒዥየም እና ፖታሲየምን ይሰጣል። የአጥንት መሳሳትን ወይም ደግሞ ኦስቲዮፕሮሲስን ለመከላከል ይረዳል፣ እናም የአጥንት ጥንካሬንም ያበረታታል። አስራአምስተኛ ስሜታችንን ያሻሽላል፣ እናም ጭንቀትንም ይቀንሳል። አቮካዶ በቢ ቫይታሚኖች በተለይም በቫይታሚን ቢ6 እና ፎሌት ከፍተኛ ሲሆን እነዚህም እንደ ሴሮቶኒን እናም ዶፓሚን ያሉ የአንጎል ኬሚካሎች እንዲመረትም ይረዳሉ። እነዚህ ኬሚካሎች ስሜትን እንቅልፍንና ስሜታዊ ሚዛንንም ይጎዳሉ። ጭንቀትን፣ ፍርሃትንና የድብርት ምልክቶችንም በተፈጥሮ ይቀንሳል ማለት ነው። በአጠቃላይ አንድ መካከለኛ አቮካዶ ልባችንን ከጉዳት ይከላከላል ወይም የልባችንን ጤና ይጠብቃል፣ በኦይሌ አሲድና በፖታሲየም ይዘቱ አማካኝነት ክብደታችንን ይቆጣጠራል፣ በፋይበርና በጤና ማስቦች ይዘቱ አማካኝነት የአእምሯችንን ጤና ይደግፋል ምክንያቱም የቫይታሚን ኤ እና በፎሌት ይዘቱ አማካኝነት ለቆዳችን ውበትን ያጎናጽፋል። በቫይታሚን ሲ እና በቫይታሚን ኢ ይዘቱ አማካኝነት የደም ግፊትንም ይቆጣጠራል። በፖታሲየም ይዘቱ አማካኝነት የአይናችንን ጤና ይጠብቃል። በሉቲን እና በዚያካንቲን አንቲኦክሲዳንት ይዘቶቹ አማካኝነት እርግዝናንም ይደግፋል። በፎሌት ይዘቱ አማካኝነት የደም ስኳር ሚዛንንም ይጠብቃል። በጤናማ ስቦቹ እናም በፋይበር ይዘቱ አማካኝነት በሽታ የመከላከል አቅምንም ይጨምራሉ የሚያሳድጋል። በቫይታሚን ሲ እና በዚንክ ይዘቱ አማካኝነት የአጥንታችንን ጥንካሬንም ይጠብቃል፣ በቫይታሚን ኪ እናም በማግኒዥየም ይዘቱ አማካኝነት ማለት ነው። ስለዚህ በርካታ ጥቅሞችን ይሰጠናል። ታዲያ አቮካዶ ጤናማ ቢሆንም የካሎሪ መጠኑ ግን ከፍተኛ ነው። ቅድም እንዳልኳችሁ በአንድ አቮካዶ ብቻ እስከ 240 ካሎሪ ሊይዝ ይችላል። ስለዚህ በቀን አንድ መካከለኛ አቮካዶ ብቻ መመገብ ተመራጭ ነው። ከዚያ በላይ መመገብ በተለይም ከአካል ብቃት እንቅስቃሴ ጋር ካልተመጣጠነ ከመጠን በላይ ካሎሪ እንዲከማች ሊያደርግ ይችላል። ከልክ በላይ ከበላችሁ ክብደታችንንም ሊጨምር ይችላል ማለት ነው። ምክንያቱም ከፍተኛ ካሎሪ ስላለው። ስለዚህ በልኩ መመገብ ተመራጭ ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደ ተማራችሁበትም ተስፋ አደርጋለሁኝ። ሐሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር ማድረጋችሁን አትዘንቁ። አዲስ ቻናል ስለሆነ ሁላችሁም ሰብስክራይብ በማድረግ አበረታቱኝ ይላለሁኝ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ።